ጤና ስጠልና የአሻም ተከታታዮቻችን እንደምንቆያችሁ። ለዛሬ ለተረቡ ህዳር 10 ቀን 2018 ዓ ም የተሰናዱ የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፍበት ሰዓት ላይ ነው የምንገኘው። በቅድሚያ ዋና ዋና እርሰ ጉዳዮችን ጠቁማችሁ የመንግስት አገልግሎት ተቋማት ዘመን ተሻጋሪ መሆን አለባቸው ሲሉ ሙፈሪያት ካሚል ተናገሩ። ኢትዮጵያ የጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ነው ተባለ። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት የሚያሸጋግሩ የዝግጅት ተግባራት መጠናቀቃቸውን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ ገለጹ። ከውጪ የሜክሲኮ ፕሬዝዳንት ክላውዲያ ሽንባም ትራምፕ በሜክሲኮ ካርቴሎች ላይ ያቀዱትን ወታደራዊ ጣልቃ ገብነት ውድቅ አደረጉ። ክቡራን ተመልካቾቻችን አስቀድመን ያስተዋወቅናችሁ ርሰ ጉዳዮች ጨምሮ ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ ማድረግ ይሆናል። ወደ ቀዳሚ መረጃ ተሻገርኩ። የመንግስት አገልግሎት ተቋማት ዘመን ተሻጋሪ መሆን አለባቸው ሲሉ ሙፈሪያት ካሚል ተናገሩ። ተቋማትን መገንባት ለሀገር የሚያስፈልገውን ውጤት ለማስገኘት ጠቀሜታው የጎላ መሆኑን የስራና ክህሎት ሚኒስትሯ ገልጸዋል። ተጨማሪ አለን። በሀገር አቀፍ ደረጃ የሚሰሩ በርካታ የመንግስት አገልግሎት የሚሰጡ ተቋማት እንዳሉ ይታወቃል። ከዚህ ጋር ተያይዞም ዘመን ተሻጋሪ የሆኑ ተቋማትን መገንባት ለሀገር የሚያስፈልገውን ውጤት ያስገኝ ዘንድ ጠቀሜታው የጎላ እንደሆነ የስራና ክህሎት ሚኒስቴር ሚኒስትር ሙፈሪሃት ካሚል ተናግረዋል። ይህም ከሀገራዊ ለውጡ ጋር ተያይዞ እየተሰራ መሆኑን ገልጸው ኢትዮጵያን ለማሻገር ነፃና ገለልተኛ በሆኑ ተቋማት ካልታገዘ የሚፈልገውን ውጤት ማምጣት እንደማይቻል አስረድተዋል። በዚህ ምክንያት ለተቋም ግንባታ ትልቅ ትኩረት ተሰጥቷል ይላሉ መንግስት አገልግሎት ሪፎርም በስራና ክህሎት ሚኒስቴር ውስጥ የሀገራዊ ሪፎርም ስራው አካል ሆኖ ነው እየተተገበረ ያለው። እንደ ሀገር የዘመኑ ዘመን ተሻጋሪ የሆኑ ተቋማትን የመገንባት አስፈላጊነት ላይ በእሳቢዎቻችንም በሰነዶቻችንም ሀገራዊ ለውጡ በጣም ትልልቅ ትልሞች የተወዘፉ ጉዳዮች እያደጉ ያሉ ፍላጎቶችና የመጪ ጊዜ መሰረቶችን መጣል ታሳቢ አድርጎ ነው እየተሰራ ያለውና ይሄ ግዙፍ ኢትዮጵያን የማሻገር ትል ጠንካራ በሆኑ ተቋማት ነጻ፣ ገለልተኛ በሆኑ ተቋማት ካልታገዘ የሚፈለገውን ውጤት አያመጣም፣ የሚፈለገው ደረጃም አይደርስም። ያንን በመገንዘብ ለተቋም ግንባታ ስራ ትልቅ ቦታ ተሰጥቷል። ተቋማትን የመገንባት ውሳኔ ከለውጡ ውሳኔ መካከል አንዱ እንደሆነ ገልጸው ይህም ድፍረትን የሚጠይቅ ትልቅ ውሳኔ መሆኑን አብራርተዋል። ኢትዮጵያ የሀገረ መንግስት ታሪክ ያላት ሀገር ብትሆንም የሀገረ መንግስት ግንባታዎችን ጥንቅቅ አድርጋ የጨረሰች ሀገር አለመሆኗን ይገልጻሉ። በመሆኑም አሁን ላይ እየተሰሩ ያሉ ስራዎች ያልተሰሩ ስራዎችን በልዩ ትኩረት ለመፈጸም ታስበው እየተሰሩ መሆናቸውን ተናግረዋል። ይህንን ለማስፈጸምም ላለፉት ሁለት አመታት የተለያዩ ስራዎች ሲሰሩ እንደነበር አብራርተዋል። ይሄ አይ ቲንክ በጣም ደፋር ውሳኔ ነው ከለውጥ ውሳኔዎች ውስጥ አንዱ ምክንያቱም ምንም እንኳን የረዥም ታሪክ የሀገረ መንግስትነት ታሪክ ያላት ሀገር ብትሆንም ኢትዮጵያ የሀገረ መንግስት ግንባታ ስራዎቿን ያጠናቀቀች ሀገር አይደለችም። ሰ ያልተጠናቀቀ በጣም ትልቅ ወዘፍዳ ያለበትን ጉዳይ ወደ ምንዳ የመቀየር ስራ ነውና ይሄንን ስራ በትልቅ ትኩረት ለመፈጸም ላለፉት ሁለት አመታት ሰፊ ስራ ነው ሲሰራ የቆየው። ከስራዎች መካከልም የህግ፣ የአሰራር፣ የስርዓት ማሻሻያዎች ላይ ትኩረት ያደረገ ስራ እንደነበር አስታውሰው፣ በዚህም የመጀመሪያ ምዕራፍ ከተመረጡ ስምንት ሚኒስቴር መስሪያ ቤቶች መካከል የስራና ክህሎት ሚኒስቴር አንዱ እንደሆነ ተናግረዋል። የህግ፣ የአሰራር፣ የስርዓት ማሻሻያዎችን ትኩረት ያደረገ ስራ ሲሰራ ቆይቷል። እንደ መጀመሪያ ምዕራፍ ከተመረጡ ስምንት ተቋማት አንዱ ስምንት ሚኒስቴር መስሪያ ቤቶች ሲቪል ሰርቪስ ኮሚሽንን ጨምሮ የመጀመሪያ አንዱ የስራና ክህሎት ሚኒስቴር ነው። የስራና ክህሎት ሚኒስቴርም እንደየተቋሙ ባህሪ ለራሱ የሚሆን የለውጥ ፍኖት ነድፎ ተግባራዊ ሲያደርግ ቆይቷል። እንግዲህ እንደ ሀገር ሪፎርም አዲሳችን አይደለም። ምን የተለየ ነገር አለው ተብሎ ሊነሳ ይችላል። በእርግጥ ነው የሲቪል ሰርቪስ ማሻሻያ ፕሮግራሞች በተለያየ ጊዜ ተሞክረዋል። በዚህ ጥልቀት፣ በዚህ ስፋት፣ በዚህ ሀሳብ ግልጽነት ደረጃ ግን ተግባራዊ ሲደረግ ይሄ መጀመሪያ ነው። በሀገር አቀፍ ደረጃ መንግስት የሚያደርጋቸው ዘመን ተሻጋሪ የመንግስት አገልግሎት ግንባታዎች ሀገር የምታገኘውን ጠቀሜታ እንደሚያሳድገው ነው የተገለጸው። ኢትዮጵያ የጥራጥሬና የቅባት እህሎችን ወደ ውጪ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ነው ተባለ የንግድና ቀጠናዊ ትስስር ሚኒስቴር ና የኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበር በትብብር ያዘጋጁት አስራ አራተኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ ተካሂዷል ቴዎድሮስ ፍቅሩ ተከታትሎታን እንደሚከተለው ያቀርበዋል የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበር በትብብር ያዘጋጁት አስራ አራተኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ እየተካሄደ መሆኑ ይታወቃል። ጉባኤው ኢትዮጵያ በዘርፉ ያላትን እምቅ አቅም በመጠቀም የጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች መሆኑን የምታረጋግጥበት ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በጉባኤው ላይ ባደረጉት ንግግር መንግስት ዘርፉን ወደ ላቀ ደረጃ ለማድረስ እየሰራ መሆኑን ገልጸዋል። I want to start by offering my warm ለኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበርና ሁነቱን ላዘጋጁት ምስጋናና እንኳን ደስ አላችሁ ማለት ፈልጋለሁ። ይህ ቁልፍ እውነት ነው። ለኢትዮጵያ እንዲሁም ዓለም ላይ በግብርናው ዘርፍ ጥራጥሬና የቅባት እህሎች ትኩረት ለሚያደርጉት ሀገራት ወሳኝነት አለው። ግሎባል ፓርትነርስ ቤኔፊት ፍሮም ሪላይብል ሰፕላይርስ ስ አክለውም፣ ካሳሁን ጎፌ ኢትዮጵያ የተለያዩ መልክዓ ምድር እና ብዝሃነት ያለባት ሀገር ነች ሲሉ ተናግረዋል። ከዓመት ወደ ዓመት ጉባኤው በንግዱ ዓለም ላይ ያገለግላል። የተከብራችሁ ኢትዮጵያ የተለያዩ ብዝሃነት ያለባቸው መልክዓ ምድር ያላት እንዲሁም አግሮኢኮሎጂ ያላት ሀገር ናት። በተለይም የተጣመረ ቴክኖሎጂን መጠቀም አስፈላጊ መሆኑን ሚኒስትሩ ተናግረዋል። ኮላቦሬቲቭ ቴክኖሎጂ የተጣመረ የግብርና ቴክኖሎጂ፣ የግብርና ባለሙያዎች፣ የፖሊሲ አውጪዎችና የግብርና ተመራማሪዎች፣ የኢንዱስትሪው መሪዎች ንግዱን ለማሳለጥ የምርት ቴክኒኮችን መጠቀም በጣም አስፈላጊ ነው። ከዓለም አቀፍ ተቋማትና ከግል ተቋማት ጋር በዘርፉ መስራት በጣም አስፈላጊ ነው። የተቀላጠፈና ጠንካራ የሆነ የንግድ ስርዓትን በመፍጠር ዘርፉን ወደ ላቀ ደረጃ ለማድረስና ነጻ ገበያን በመፍጠር የውጭ ኢንቨስተሮችን ተሳትፎን የማሳደግ ስራ እየተሰራ መሆኑን እንዲሁም ምርታማነትና የምርት ጥራትን ለማሳደግ በፖሊሲ የተደገፈ ስራ በመሰራት ላይ መሆኑን የጠቀሱት ሚኒስትሩ ወደ ውጭ የሚላኩ ምርቶችን ተወዳዳሪነት፣ ጥራትና ብዛት ለማሳደግ በቁርጠኝነት እየተሰራ ነው ያሉ ሲሆን ይህም ምርታማነትን ለማሻሻል የእሴት ሰንሰለትን ለማሳደግና የገበያ ተደራሽነትን ለማስፋት አይተኪ ሚና አለው ብለዋል። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት የሚያሸጋግሩ የዝግጅት ተግባራት መጠናቀቃቸውን የዩኒቨርሲቲ ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ ገለጹ። ሳሙኤል ክፍሌ የዩኒቨርሲቲው 75ኛ ዓመት የአልማዝ ኢዮቤልዩ በዓልና ወደ ራስ ገዝነት ለመሸጋገር እያከናወናቸው ባሉ ተግባራት ዙሪያ ለመገናኛ ብዙሀን መግለጫ ሰጥተዋል። መሐመድ ንጉስ አብዱ ዝርዝሩ እንደሚከተሉ ያቀርበዋል። አዲስ አበባ ዩኒቨርሲቲን ወደ ራስ ገዝነት የሚያሸጋግሩ የዝግጅት ተግባራት እየተጠናቀቁ መሆኑን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ ገልጸዋል። ሳሙኤል ክፍሌ የዩኒቨርሲቲው 75ኛ ዓመት የአልማዝ ዮቤል በዓልና ወደ ራስ ገዝነት ለመሸጋገር ያከናወናቸው ባሉ ተግባራት ዙሪያ ለመገናኛ ብዙኃን መግለጫ ሰጥተዋል። በመግለጫቸውም ዩኒቨርሲቲውን ወደ ራስ ገዝነት ለመሸጋገር የሚያስችሉ ተግባራት ዝግጅት እየተጠናቀቁ መሆኑን አንስተዋል። የአውሮፓውያን አቆጣጠር የዘመን ቀመር 2024 እስከ 2028 አምስት ዓመታት የሚተገበረው ስትራቴጂካዊ እቅድ አዘጋጅቶ መተግበር መጀመሩን ለአብነት ጠቅሰዋል። አዲስ አበባ ዩኒቨርሲቲ እንደምታውቁት በአዋጅ 1294 እና በደንብ 537 የመጀመሪያው የሀገራችን ራስ ገዝ ዩኒቨርሲቲ ሁኖ እንዲደራጅ በመንግስት ተወስኗል። ይህ ከሆነ 24 ወር ሞልቶታል። በህግ አግባብ በተደነገገው መልኩ ደግሞ ይሄ 24 ወር ማለት ወደ ራስ ገዝነት የሚደረገው ሽግግር ጊዜ የሚሸፍነው ማለት ነው። ምንድነው የተሰሩት፣ ምን ላይ ደርሰናል፣ ቀጣይ ምን ይጠብቀናል የሚለውን መረጃ ለመስጠት ነው። ዓለም አቀፋዊነትና አጋርነት፣ የሀብት ማፈላለጊያና ምንጭ ማስፊያ፣ የተማሪዎች ቅበላ እንዲሁም የምርምርና ኢኖቬሽን ፖሊሲዎች ጸድቀው ወደ ስራ እንዲገቡ መደረጉንም አብራርተዋል። ዩኒቨርሲቲው የሚሰጣቸው ፕሮግራሞች ላይ ግምገማ በማድረግ ፕሮግራሞችን እንዲሸጋሸጉ መደረጉን ጠቁመው ከአምስት መቶ በላይ የነበሩ የአካዳሚክ ፕሮግራሞችን ወደ 418 እንዲሸጋሸጉ መደረጉንም ተናግረዋል። አካደሚክ ሴሚናሮች እየተካሄዱ ነው። 75ኛ ዓመቱን የሚመለከት አዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት ሁሌም እንደሚጠቀሰው የኢትዮጵያ የፖለቲካና የማህበራዊ ለውጦች ምንጭም ውጤትም የሆነ አዲስ አበባ ዩኒቨርሲቲ ነው ያለን እንደ ምንጭ በኢትዮጵያ የተከናወኑ የፖለቲካ፣ የማህበራዊ ለውጦች መነሻቸው በቀጥታ ወይ በተዘዋዋሪ አዲስ አበባ ዩኒቨርሲቲ ነበር። አዲስ አበባ ዩኒቨርሲቲ ደግሞ እነኚዎቹ የፖለቲካና የማህበራዊ ለውጦች ቅርጽ ሰጥተውታል። ባህሉን ቀይረዋል። አደረጃጀቱን ወስነዋል፣ እና ሌላም ሌላም ዩኒቨርስቲው በስሩ ያሉ የምርምር ኢንስቲትዩቶችና ኮሌጆችንም የማሸጋሸግና ውጤታማ እንዲሆኑ ለማድረግ የአሰራር ማሻሻያ እርምጃዎች መወሰዱንም አስረድተዋል። የዩኒቨርስቲው የአስተዳደር ሰራተኛውንም ምዘና በማድረግ የመመደብ ተግባር እየተከናወነ ነው ያሉት ሳሙኤል፣ ይህ ዩኒቨርስቲ ወደ ራስ ገዝነት ለመሸጋገር የተጀመሩ ስራዎች እየተጠናቀቁ ነው ብለዋል። የዩኒቨርሲቲው የቀድሞ የሴኔት ህግ ከራስ ገዝ ማቋቋሚያ አዋጅና ደንብ ጋር በተጣጣመ መልኩ የማውጣት ተግባራት መከናወኑን ጠቁመው፣ በአዲስ መልክ የተዘጋጀው የሴኔት ህግ ነፃነትን ከተጠያቂነት ጋር አጣምሮ የያዘ መሆኑን አስረድተዋል። አዲስ አበባ ዩኒቨርሲቲ የመጀመሪያው እንደመሆኑ ራሱን ብቻ ሳይሆን በኢትዮጵያ ሌሎች ዩኒቨርሲቲዎች እንዲፈጠሩ መነሻ የነበረን ዛሬ ላይ ትላልቆች የሆኑ ዩኒቨርሲቲዎች በምዕራብም በደቡብም በምስራቅም ያሉ በሰሜንም ያሉ የሀገራችን ዩኒቨርሲቲዎች ትላልቆቹ የመጀመሪያ ጊዜ ወይ አዲስ አበባ ዩኒቨርሲቲ ካምፓስ ነበሩ ወይ አዲስ አበባ ዩኒቨርሲቲ አንድ ኮሌጅ ነበሩ። ይህም ብቻ አይደለም። ባለፈው ሰላሳ ዓመት አዲስ አበባ ዩኒቨርሲቲ መንግስት ከፍተኛ ትምህርትን በስፋት ሲያስፋፋ መምህራን በማዘጋጀት የድረ ምረቃ ፕሮግራሞችን በማስፋት ሲሰራ ቆይቷል። የዛሬ አዲስ አበባ ዩኒቨርሲቲ ሰባ አምስት ዓመት የመጣ በራሱም አንድ ታሪካዊ የታሪክ ጥፋት ላይ የደረሰ በቀጣይ ደግሞ ጠንካራ ተቋም ለመሆን የራሱን ዝግጅት የሚያደርግ ዩኒቨርሲቲ ነው። ታህሳስ 1943 የተመሰረተው አዲስ አበባ ዩኒቨርሲቲ 50 ተማሪዎችን በማስተማር ስራውን የጀመረ ሲሆን በአሁኑ ወቅት ከ170 በላይ ሙሉ ፕሮፌሰሮች ከ10 ሺህ በላይ የድህረ ምረቃ ተማሪዎችን የማስተናገድ አቅም መፍጠሩን ከዩኒቨርሲቲው የተገኘው መረጃም ያመላክታል። በጥቁር አንበሳ ስፔሻላይዝድ ሆስፒታል በኩልም በየአመቱ ከአንድ ሚሊዮን በላይ ዜጎች ህክምናና እንክብካቤ እንደሚያገኙም የዩኒቨርሲቲው መረጃ እንደሚያመላክት ተጠቁሟል። ዛሬ ላይ ያለው አዲስ አበባ ዩኒቨርሲቲ ያው ከሌሎች ዩኒቨርሲቲዎች በኢትዮጵያ ካሉት ምናልባትም በአህጉራችን ካሉ ከሰሃራ በታች ካሉ ዩኒቨርሲቲዎች አንዱ ጠንካራ የምርምር ዩኒቨርሲቲ የወደ መሆን የተቃረበ ዩኒቨርሲቲ ነው። ዛሬ ላይ መቶ በላይ የሆኑ ሙሉ ፕሮፌሰሮች አሉት። ከአስር ሺህ የበለጡ የድረ ምረቃ ተማሪዎች አሉት በማስተርስ በፒኤችዲ የሚማሩ ወደ አንድ ሚሊዮን ዜጎችን ፈውስና እንክብካቤ የሚሰጥ ትልቅ የማስተማሪያ ሆስፒታል አለ፣ የጥቁር አንበሳ ስፔሻላይዝድ ሆስፒታል ማለት ነው። አዲስ አበባ ዩኒቨርሲቲ ከከተማ ውጪ ከአዲስ አበባ ውጪ ሶስት ካምፓሶች አሉት። አዲስ አበባ ውስጥ አስራ ሶስት ካምፓሶች አሉት። በድምሩ አስራ ስድስት ካምፓሶች አሉት። ትልቅ የመንግስት ከፍተኛ ትምህርት ተቋም ነው። አዲስ አበባ ዩኒቨርሲቲ የምርምር የትምህርት እና የማህበረሰብ አገልግሎት መስጫ ተቋም ብቻ አይደለም፣ አገርም የሚወክልባቸው በርካታ ጉዳዮች አሉት። በዓሉን ምክንያት በማድረግ የበጎ ፈቃድ ሳምንት መርሃ ግብር እንደሚካሄድ አመልክተው የፓናል ውይይቶችና ስፖርታዊ ውድድሮችን ጨምሮ የተለያዩ መርሃ ግብሮች እንደሚኖሩም ተገልጿል። በኢትዮጵያ የዲጂታል የገንዘብ ዝውውር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። የተገለጸው የዲጂታል ክፍያ መተግበሪያ የሆነው አሪፍ ፔይ ፋይናንሻል ቴክኖሎጂ ዛሬ ከቪዛና ከኦቭሪቭ ጋር በጋራ ለመስራት ስምምነት በፈጸመበት ወቅት ነው። አሪፍ ፔይ ደህንነቱ የተጠበቀ የገንዘብ ዝውውር ለማከናወን በሚሊየን የሚቆጠሩ ኢትዮጵያውያን የገንዘብ አካታችነትን ለመፍጠር እየሰራ እንደሚገኝ የቪዛ ጄኔራል ማናጀር ያሬድ እንዳለ ተናግረዋል። ቱዴይ ማርክስ ሲግኒፊካንት ማይል ስቶን ኢን ኢትዮጵያስ ዲጂታል ትራንስፎርሜሽን ጀርኒ ቪዛ ኢዝ ፕራውድ ቱ ዲፕን ኢትስ ስትራቴጂክ ፓርትነርሺፕ ዊዝ አሪፍ ቤይ ለዲጂታል የገንዘብ ዝውውር ጉልህ ምርታ ነው። አሪፍ ቤይ ከቪዛ ጋር የፈጠረው ጥምረት ዋነኛ ዓላማው በመላ ሀገሪቱ የክፍያ ተቀባይነት ጥምረትን ማሳደግ ነው። ስምምነቱ የክፍያ መንገዶች ማስፋት ብቻ አይደለም፣ ነጋዴዎች ደህንነቱ የተጠበቀ የገንዘብ ዝውውር እንዲያደርጉ ማስቻልና በሚሊየን ለሚቆጠሩ ኢትዮጵያውያን የኢኮኖሚ አካታችነትን መፍጠር ጭምር ነው። አሪፍቤ ሀገራዊ ባለሙያዎችንና የቪዛን ዓለም አቀፍ አቅም በማጣመር የዲጂታል ክፍያ እንዲለመድና ለኢትዮጵያ ብሔራዊ የክፍያ ስትራቴጂ እገዛ አድርገናል። ከታችኛው እስከ ላይኛው ያለው ነጋዴ በዚህ የተሻለ የክፍያ ስርዓት ተጠቃሚ እንዲሆኑ አድርገናል። they can access affordable uh, advanced payment solutions through this partnership. ስምምነቱ በራስ መተማመን ለማጠናከር አዎንታዊ ሚና እንደሚጫወት ገልጸዋል። ከዚህ በተጨማሪም ግልጽ ክፍያ እንድናከናውን ያግዛል ሲሉም አብራርተዋል። This initiative will strengthen consumer confidence, enhance transaction transparency. ይህ እርምጃ የተጠቃሚዎችን በራስ መተማመን ያጠናክራል፣ ግልጽ የክፍያ ስርዓትን ይፈጥራል፣ ለኢኮኖሚ እድገት አዲስ እድገት ያመጣል። የክፍያ ችግር የተለመደ ነው በአሁኑ ወቅት ከ20 ሺ የሚያንስ የክፍያ ማሽን ነው በገበያው ላይ ያለው ይህ ለ120 ሚሊዮን ህዝብ በጣም ትንሽ ነው ያሬድ በማብራሪያቸውም በዲጂታል ገንዘብ ዝውውር ተጽዕኖ መፍጠር ቅድሚያ የምንሰጠው ጉዳይ ነው ብለዋል ከአሪፍፔ ጋር አብሮ መስራቱ በጣም አስፈላጊ ጉዳይ በመሆኑ ተጽዕኖ ለመፍጠር ቅድሚያ የምንሰጠው ጉዳይ ነው ባለፉት ጥቂት ዓመታት ያሳዩት ለውጥ ትልቅ ነው። ያ ደግሞ በዘርፉ የገበያ አማራጮች እንዲስፋፉ ያግዛል። ኢምፓወሪንግ ኢንተርፕረነርስ ኢን ዘ ማርኬት። ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ካዓለም አቀፍ የዜና ውሳሮች ወዳገኘናቸው መረጃዎችን እንሻገራለን። የሜክሲኮ ፕሬዚዳንት ክላውዲያ ሽምባ ትራምፕ በሜክሲኮ ካርቴሎች ላይ ያቀዱትን ወታደራዊ ጣልቃ ገብነት ውድቅ አደረጉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ህገወጥ መድኃኒቶችን ለማስቆም ማንኛውንም ነገር ለማድረግ ፈቃደኛ መሆናቸውን ከተናገሩ ከአንድ ቀን በኋላ የሜክሲኮ ፕሬዚዳንት ዩናይትድ ስቴትስ በሜክሲኮ መሬት ላይ በካርቴሎች ላይ ጥቃት እንዲሰነዘር እንደማይፈቅድላቸው አስታውቋል። ይህ በፍጹም አይሆንም ሲሉ ፕሬዚዳንት ክላውዲያ ሽምባንም ተናግሯል። ትራምፕ በተለያዩ አጋጣሚዎች ሀሳብ አቅርበዋል። ወይም ከወንጀለኛ ቡድኖች ጋር ለመፋለም የሚያስፈልግ ማንኛውንም ነገር በሜክሲኮ ውስጥ የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት እንሰጣለን ሲል ነበር ሲሉም ፕሬዚዳንት ተናግረዋል። ነገር ግን መተባበር እንደምንችል እነሱ ባላቸው መረጃ ሊረዱን እንደሚችሉ እንጂ በግዛታችን ውስጥ እንደምንሰራ ማንኛውም የውጭ መንግስት ጣልቃ ገብነትንም እንደማንቀበል ነግሬዋለሁ ብለዋል። አደንዛዥ እጽን ለማቆ ምንም አይነት ነገር ማድረግ አለብን ሲሉ ትራምፕ ሰኞ ለማሟላት ተናግረው በሜክሲኮ ደስተኛ አይደሉም ብለዋል። በሜክሲኮ የሚገኘው የዩናይትድ ስቴትስ ኤምባሲ ዩናይትድ ስቴትስ በሜክሲኮ የአንድ ወገን እርምጃ እንደማትወስድ የሚገልጽ የሮቢዮ ቀደምት አስተያየቶችን ያካተተ ተንቀሳቃሽ ምስል በኤክስ ማህበራዊ ትስስር ገጹ ላይ አጋርቷል። ዘገባው የአሶሼትድ ፕሬስ ነው። ትራምፕ የሳውዲ አረቢያ ልዑል ስለ ካሾጊ ግድያ ምንም የሚያውቁት ነገር የለም ሲሉ ገለጹ። የሳውዲውን አልጋ ልዑል በነጩ ቤተ መንግስት ተቀብለው ያነጋገሩት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደተናገሩት መሐመድ ቢን ሳልማን በ2018 በጋዜጠኛ ጀማል ካሾጊ በሳውዲ ወኪሎች ስለተፈጸመው ግድያ ምንም የሚያውቀው ነገር የለም ሲሉ ከአሜሪካ የስለላ ግምገማ ጋር የሚቃረን ሀሳብ ሰጥተዋል። የዩናይትድ ስቴትስ የዋሽንግተን ፖስት አምደኛና የሳውዲ አመራርን ተቺ የሆነው በካሾጊ ግድያ ላይ የተነሳ ውዝግብ እንደገና በካሜራ ፊት ለፊት ባለው ቢሮ ውስጥ የመንግስቱ ገዢ ከሰባት አመታት በላይ የመጀመሪያ ጊዜ በዋይት ሀውስ ጉብኝት ባደረጉበት ወቅት በካሾጊ ምክንያት የተበላሸውን ዓለም አቀፋዊ ገጽታውን የበለጠ ለማደስ እየፈለጉ ነበር ብሏል። ትራምፕ በኋላ ላይ ሳውዲ አረቢያን ከኔቶ ውጪ የሆነች ዋና አጋር አድርገው መሾማቸውን ያስታወቁ ሲሆን ሁለት ወገኖች በጦር መሳሪያ ሽያጭ፣ በሲቪል ኒውክሊር ትብብር፣ በአርቲፊሻል ኢንተልጀንስና ወሳኝ ማዕድናት ላይ ስምምነት ላይ መረሳቸውን አስታውቀዋል። የዩናይትድ ስቴትሱ የስለሳ ኤጀንሲዎች ቢን ሳልማን ካሾጊን በኢስታንቡል በሚገኘው ሳውዲ ቆንስላ ጽፈት ቤት መያዙን ወይም መገደሉን አጽድቀውታል። ልዑል ኦፕሬሽኑን ማዘዛቸውን ቢክዱም የመንግስቱ ዋና ገዢ መሆናቸውን ግን ኃላፊነቱን አምነዋል። ቢን ሳልማን ስለ ግድያው መስማትኛን ማሳምመውን ነበር፣ ነገር ግን መንግስታቸው ትክክለኛውን የምርመራ እርምጃ ወስዷል ብለዋል። እንዲህ አይነት ምንም ነገር እንዳልተከሰተ እርግጠኛ ለመሆን ስርዓታችን አሻሽለነዋል፣ እናም በጣም ህመምና ትልቅ ስህተት ነው ሲሉ ለጋዜጠኞች ተናግረዋል። እንግዳችንን ለማሸማቀቅ የካሾጊን ጥያቄ ጠየቀችው የኤንቢሲ ኒውስ ጋዜጠኛ የተሳሳተ መረጃ በማለት የተቹ ትራምፕ ልዑል ቢን ሳልማን በሰብአዊ መብት አያያዝ ላይ አስደናቂ ስራ ሰርተዋል ሲሉም አሞካሽተዋል። ነገር ግን ማብራሪያ አልሰጡም። ዘገባው የአልጀዚራ ነው። የእለቱን ዜናዎች ከማብቃታችን በፊት ዋና ዋና እርሰ ጉዳዮችን ደግመን እናስታውሳችሁ። የመንግስት አገልግሎት ተቋማት ዘመን ተሻጋሪ መሆን አለባቸው ሲሉ ሙፈሪያት ከሚን ተናገሩ። ኢትዮጵያ የጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ነው ተባለ። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት የሚያሸጋግሩ የዝግጅት ተግባራት መጠናቀቃቸውን የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሳሙኤል ክፍሌ ገለጹ። ከውጪ የሜክሲኮ ፕሬዚዳንት ክላውዲያ ሺምባም ትራምፕ በሜክሲኮ ካርቴሎች ላይ ያቀዱትን ወታደራዊ ጣልቃ ለማሳነት ውድቅ አደረጉ። ለዛሬ ዕለተ ረቡዕ ህዳር 10 ቀን 2018 ዓ ም የተሰናዱ የአሻም የምሽት ዜናዎቻችን እየተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ስረኛ አሳላፊ መስከረም አዲሱ አብሪያችሁ ቆየት አድርግ ያለሁኝ። አሻም ለሁላችን።